ሰላም ለናንተ ይሁን፣ ውድ ቤተሰባዎች፣ እንደምናላችሁም ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁ ከሸለቆ ተነስተን ማማው ላይ እንዴት መድረስ እንደምንችል እናውቅበታለን። በግጭት ሳይሆን በስልት በጦርነት ሳይሆን በዲፕሎማሲ በጥበብ በድንፈታ ሳይሆን በትብብር ቀይ ባህር ላይ ባህር ኃይሉ ከገነቡት ወገንን እኛ ግን ይህን ማስቀጠል እንፈልጋለን ሲል የአማራ ፋኖ በጎጃ መሪው አርበኛ ዘመነ ካሴ ናቅፋለም ከዚህ ጋር እያያያዘውም ለየዞቹ አመራሮች የአብረን ንስራ ጥያቄ ካቀረበ በኋላ እስክንድር ነጋነም የአብረን እንስራ ጥያቄ አቅርቦለታል የተባለ ይገኛል። ከምሰሟቸው ጉዳዮች መካከል አንዱ ነው። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ከትግራይ አህጉረ ስብከት ጋር የተቋረጠውን የመዋቅር ግንኙነት ወደ ቀደመ ቦታው እንዲመለስ ጥሪ አስተላልፏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ከጥቅምት 11 እስከ 17 ቀን 2018 ዓ ም መካሄዱ ተከትሎ መግለጫ አውጥቶ ነበርም። በመግለጫውም በጉባኤው ላይ ዋናና ጉዳዮችን ካነሳ በኋላ ትግራይ ዳግም በቤተ ክህነቱ መያዝ አለባት፣ ህብረን እንስራ፣ ሰላም እንሁን፣ አንድ እንሁን የሚል ጥያቄ ቀርቧል እየተባለም ይገኛል። በሌላ በኩል የመንግስት ሰራተኞች በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ እንዲቆም አንድ ፓርቲ አሳስቧል። የመንግስት ሰራተኞች በግዴታ የብልጽግና ፓርቲ አባል የማድረግ ተግባር በአስቸኳይ እንዲቆም እንጠይቃለን ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ዜማ ማሳሰቡ እየተገልጸ ይገኛል። ከምሰማቸው ጉዳዮች መካከል አንዱ ሲሆን የኢትዮጵያ የወደብ ጥያቄና የቀይ ባህር ጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት ሲደርስ የነበረውን የአፋር ህዝብ የፖለቲካና የኢኮኖሚ ሚበደል በደል በመፍታት ብቻ መሆኑን አንድ አዲስ ጥናት አመላክቷል የተባለ ይገኛል። ሆርነሪ የሰራው ዘገባ ምን ይላል? ከምሰማቸው ጉዶች መካከል ሲሆን የአማራ ፋናው አንድ ክንፍ ከመንግስት ጋር እየተደራደረ እንዳለ መረጃዎች ሊወጡ ይገኛሉ። ይህ ክንፍ የትኛው ነው? ሰሙታላችሁ። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም። ወደ ቀዳሚ መረጃ ማለፍን ማስራሻ ሳጣ የተባለ አንድ የአማራ ፋኖ ክንፍ ከመንግስት ጋር ለመደራደር ድርድር እንደጨረሰ የተገለጸ ይገኛል። እጁም በመስጠት ድርድር እንደጨረሰ በተጨባጭ የተገኘው መረጃ ያሳያል የተባለም ይገኛል። በእርግጥ እጅ ሊሰጥነው ሳይሆን መባል ያለበት ራሱን ለሽያጭ እያቀረብ ነው በሚል ይገለጽ የሚልም ብዙዎችን እያስገረመ ይገኛል። መስረሻ ሌሎች በአመራር አባል ደረጃ ያሉ ሰዎችን ይዞ ወደ መንግስት እንደሚገባና ለዚህም በግልጽ የ50 ሚሊዮን ብር ጉርሻ እንዲሰጠው ከ መንግስት ሰዎች ጋር ድርድር ላይ እንዳለም የባህር ዳር ምንጮች ያገኙ መረጃ ያሳያል የተባለ ይገኛለም። በመንግስት የተለያዩ አመራሮች ለማስኮብለል በሚል ባለሀብቶችን ከሰሞኑ በአስገዳጅ መልኩ ሚሊዮን ብሮች እንዲመድበው እንዳደረገም ለማወቅ ተችሏል። ከዚህ ብር ከፊል ማስረሻ ሰጡ ለሚባል በደብረ ማርቆስ ከተማ ካገዘ ሰዎች ጋር ሲዳራ ከኖረ ገዛም ሸፈትኩ በሚል ጫካ ለከረመ ከሃዲ መመደቡ ታውቋል የተባለ ይገኛል። ይህ እኛን አይወክልም ሲሉ አንዳንድ የእዙ አካላት እየገለጹ ይገኛሉ።

የአማራ ህዝብ ዛሬ የምንደርሰበት የልን አደጋ ላይ የደረሰው ጥቃት በጥቂት ዓመታት ብቻ ተከሰተ ኃይል መዛነፍ ምክንያትም እንዳልሆነ ሁሉ በአጭር ጊዜ ልሎች ብቻ ህልውና በዘለቄት አይከበርም ብሏል። ማህበራዊ ፍትህን ጨምሮ ማዋለድ ግዴታ እንደመሆኑ መጠን ያንን ተከታታይ ቤት ስራ ለሚሸከም ትውልድ መፍጠርና ጦርነቱን በአስተማማኝነት ማሸነፍ የግድ ይላል ብሏልም። ይህ እንዲሆን ደግሞ ሁሉም በጋራ መስራት እንዳለበት ያነሳው አርበኛው ለእስክንድር ነጋም ና እንስራ የሚል ጥያቄ አቅርባት የተባለ ይገኛል። በሌላ መረጃ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ከትግራይ አህጉረ ስብከት ጋር የመዋቅር ግንኙነት ወደ ቀድሞ ቦታው እንዲመለስ ጥሪ አስተላለፈም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ከጥቅምት 11-17 ቀሎ 2018 ዓ.ም መካሄዱን ተከትሎም በትናንትና ሁለት መግለጫው ቱም ነበር። በመግለጫው በጉባኤው የተደረገባቸው ዋና ዋና ጉዳዮች የተዘረዘሩ ሲሆን ከእነርሱ መካከል የትግራይ አህጉረ ስብከት እየተመለከተው ጉዳይ ይገኝበታል። የሲኖዶሱ መግለጫ በትግራይ አህጉረ ስብከት የሚ የሚገኘው ህዝበ ክርስቲያን ህዝባችን ወገኖቻችን ስለሆነ አባተ ክርስቲያኑና ገዳማቱም የቤተ ክርስቲያን መንፈሳዊ ሀብቶች፣ አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መሆኑን አስታውሷልም። የቅዱስ ሲኖዶሱ መግለጫ ሲቀጥልም በቅዱስ ቤተ ክርስቲያን ህግና ቅኗ ምትጠብቆ የቅዱስ ሲኖዶሱ ልዕልና ተከብሮም የመዋቅር ግንኙነት ወደ ቀደሙ ቦታ እንዲመለስ ጥሪ አቅርቧል። አክለውም የቅዱስ ቤተ ክርስቲያናችን የሰላምና የይቅርታና አንድነት በርክፍት መሆኑን በመግለጽም ቅዱስ ሲኖዶሱ በክልሉ ለሚገኙ አባቶች ካህናትና ምዕመናን ያልተቆረጠ የሰላም ጥሪውን አስተላልፏልም ሚዲያችን ይህን ዘገባ እስካጠነቀረበት ሰዓት ድረስም ከትግራይ አህጉረ ስብከት ኦርቶዶክስ ተዋዶ ቤተ ክርስቲያን አባቶች በኩል ይፋዊ መግለጫ ባይወጣም ሲኖዶሱ ከሁለት ዓመት በፊት ሐምሌ 26 ቀን 2015 ዓ ምት በአክሱም ጽዮን ማርያም ቤተ ክርስቲያን የኤጲስቆጶ ሹመት እየሰጡና የተቀበሉ አባቶችን አውግዞና ከቤተ ክርስቲያኗ የተሰጣቸውን የክነ ስልጣን ሽሮ እንደነበር የሚታወስ ነው። ሐምሌ 27 ቀን 2015 ዓ ምት ደግሞ የትግራይ ኦርቶዶክስ ተዋዶ ቤተ ክርስቲያን ጳጳሳት ውግዘቱ ተቀባይነት የሌለው ነው በሚል መግለጫ ማውጣታቸው ሲሆናቸው አይዘነጋም። ባለፈው የ2017 ዓ ም ግንቦት ደግሞ በተካሄደው አመታዊ የርክበ ካህናት የቅዱስ ሲኖዶስ ምላተ ጉባኤ ንግግር ያደረጉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹዕ ቅዱስ አቡነ ማትያስ በተለያየ ምክንያት ከሲኖዶሱ የወጡ ወገኖች እንዲመለሱ ማድረግ የቤተ ክርስቲያኗ ተቀዳሚ ተልእኮ መሆኑን መግለጻቸው ይታወሳል። በሌላ መረጃ የመንግስት ሰራተኛን በግዴታ የብልጽግና ፓርቲ አባል ማድረግ ተግባር እንዲቆም ኢዜማ ማሳሰቡን እንመለከታለን። የመንግስት ሰራተኞችን በግዴታ የብልጽግና ፓርቲ አባል ማድረግ ተግባር በአስቸኳይ እንዲቆም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አሳስቧልም ማሳስቧል። በሀገሪቱ የፖለቲካ ምህዳሩ ውስጥ ፈታኝ ሆነው ከሚገኙ ጉዳዮች መካከል ፖለቲካ ምንድን ነው? የፖለቲካ ፓርቲ ምንድን ነው? ሚናውስ? ተግባራትስ? በተለይ ከሌሎች ግጋ ሰሆነ ካላቸው ድርጅቶች ጋር በምን ይለያያሉ? መንግስትና ፓርቲ የተለያዩ አካል ናቸው ወይስ አንድ ናቸው? የሚሉት ጽንስ ሐሳቦች ላይ ያሉ መሰረታዊ የአረዳድ ስህተቶች ናቸው ብሏል ፓርቲውም በዚህም ምክንያት ፓርቲዎች የተለያዩ ስህተቶች የሚፈጽሙ ናቸውን ያመላከተው የኢዜማ መግለጫ፣ ገዢው ፓርቲ ብልጽግና ግን ከስህተቱ ባሻገር የመብት ስህተቶችን ሲፈጽም ይስተዋላል ብሏል። ፓርቲው አባላቱ በመመልመል በማዋቀራቸው በሰው ኃይልም ሆነ በቁሳቁስ ማጠናከር እና በፖለቲካው ገበያ የሚያቀርቡትን አማራጭ ሀሳብ መሸጥ መደበኛ ተግባራቸው ነው ብሏል። ይህ ሲፈጸም ግን የዜጎች ዲሞክራሲያዊ መፈጽም ጥያቄ ውስጥ በሚያስገባ እንዲሁም በፖለቲካ ምህዳሩ ላይ ፉክክር የሚያቀርቡ ዳዳሪዎች ላይ አድሏይነትን በሚያነክስ መልኩ መሆን የለበትም ብሏል ገዢ ፓርቲ ከምርጫ 2013 አስቀድሞ ከነበረው የመጀመሪያዎቹ የለውጥ አመታት በስተቀር ከፍተኛ ተደራሽነት ያላቸውን የመገናኛ ብዙሀን ጠፍሮ በመያዝ በመንግስት መዋቅር ውስጥ የፓርቲ ሴል ስብሰባዎችን ጨምሮ ሌሎች የፓርቲ ስራዎችን በመንግስት ሀብት መጠቀም እና የመሳሰሉትን በመፈጸም በመንግስትና ፓርቲ ሊያየሉ የሚለው መርህ እየጣሰ ይገኛል ተብሏል ከቅርብ ጊዜያት ወዲህ ደግሞ የመንግስት ሰራተኞችን ያለፍላጎታቸው የተለያዩ ተጽዕኖዎችን በመጠቀም አባል እንዲሆኑ ጫና እየሳደረ መሆኑን ያገኘናቸው መረጃዎች ያሳያሉ፣ ያለው የኢዜማ መግለጫ፣ ይህ ተግባር ገዢው ፓርቲ ሀሳቡን ሽጦ ቅቡልነት የማግኘት እድሉ ላይ በራስ የመተማመን የሌለው መሆኑን የሚያመላክት መሆኑን ገልጿል። በተጨማሪም ድርጊቱ የመንግስት ኃላፊነት የተሰጣቸውን የፓርቲው አመራሮች ስልጣን ያለአግባብ እንደሚጠቀሙ ያሳያለን ብሏል። ከዚህ ቀደም የሚተችበት የነበረውን በዝቅተኛ ደረጃ የሚገኙ ዜጎችን በተመሳሳይ ጫና ውስጥ በመክተትና አባል በማድረግም የአባላት ቁጥሩን ከፍ ማድረጉ ለማመን በሚያስችል ሁኔታ ሆኖ እናገኘዋለን ብሏል። ዜማ ፓርቲው

በሌላ መረጃ የቀይ ባህር ጉዳይ እንመለከታለን። ይህ የሆርን ሪቪው ዘገባን እንዲመለከተዋለም። የኢትዮጵያ የወደብ ጥያቄና የቀይ ባህር የጸጥታ ጉዳይ ዘላቂ መፍትሄ ሊያገኝ የሚችለው ለዘመናት ሲደርስ የነበረውን የአፋር ሕዝብ የፖለቲካና የኢኮኖሚ በደል በመፍታት ብቻ መሆኑን አንድ አዲስ ጥናት አመላክተዋለም። የሆርን ሪቪው ተመራማሪ የሆናት ይዘዘ ትንታኔ እንደሚያሳየውም ታሪካዊ መኖሪያቸውን በኢትዮጵያ በኤርትራና በጅቡቲ የተከፋፈሉ የአፋር ሕዝብም በተለይም የኤርትራ ኢትዮጵያ መገንጠል ዋነኛ ሰለባ ነው። ጥናቱን የሚከራከረውም እንደ አውሮፓውያን አቆጣጠር በ1993 የተካሄደውን የኤርትራ ነጻነት ህዝብ ውሳኔ የአፋርን ህዝብና ያላካተተና መሬታቸው በመከፋፈል የኢትዮጵያን ታሪካዊ ወደብ መብት የዘጋ ሂደት ነበር ብሏልም። የኤርትራ መገንጥ ላይ ያስከትለ ውጤትም በአፋር ህዝብ ላይ ድርብ ጭቆና አስከትሏል ብሏልም። በኢትዮጵያ በኩል ያሉት አፋሮች ታሪካዊ ባህር መቀመጫቸው ነችውን የ አሰብ ወደ ማጣታቸው ከባድ የኢኮኖሚ ጉዳት ደርሶባቸዋል። በኤርትራ በኩል የቀሩ ደግሞ አፋሮች በአዲሱ መንግስት ከባድ ጭቆና፣ መፈናቀል፣ የፖለቲካ መገለል እንደደረሰባቸው፣ በሺዎች የሚቆጠሩትም ወደ ኢትዮጵያ፣ ጅቡቲ ለመሰደድ እንደተገደዱ ጽሑፍ ያብራራል። ሁለቱ ሀገራት ኢትዮጵያን ኤርትራ ማለት ነው የአፋርን ህዝብ በጥርጣሬ ሲመለከቱት ቆይተዋል። ይህም በቀጠናው ልማትና የፖለቲካ ተሳትፎ ወደ ኋላ እንዲቀር ያድርገዋል ተብሏል። ትንታኔው እንደሚያስገነዝበው ኢትዮጵያ አስተማማኝና ዘላቂ የባህር መተላለፊያ ለማግኘት የመዳረጉ ጥረት